የዘመኑ መንፈስ መጽሐፍ ቅዱስን እንድታነብ አይፈልግም። ከእግዚአብሔር ጋር እንድትገናኝ አይፈልግም። በምንም መንገድ አይፈልግም። ሌላው እንደው ሌላው ቢቀር ቤትህ በራሱ እንኳ እንጸልየህ እንድታድር አይፈልግም። ቤትህ ቤትህም ይዋጋሃል። ይህ እቃው ድስቱ፣ ብረት ድስቱ ሴቶችን ይዋጋል። ስራው አያልቅም። ልብስ አጥበው አይጨርሱ፣ ወጥ አወጥውጠው አይጨርሱ፣ እንጀራ ጋግረው አይጨርሱ። ሲንጎዳጎዱ ሲንጎዳጎዱ ይመሻል። በቃ ሲተኛ፣ ሀሌሉያ አንልም፣ ቅዱስ አንልም፣ እግዚአብሔር የተመሰገነ ይሁን አንልም። ወይ በላ ስትነሳም እፎይ እያለ የትነሳለች። ነግቶም እፎይ ነው፣ ተኝቶም እፎይ ነው። ይሄ የዘመኑ የድካም መንፈስ ነው። የዘመኑ የድካም መንፈስ ነው። ከዚሁ ጎን የጉስቁልና መንፈስ ደግሞ አለ። የዘመኑ የጉስቁልና መንፈስ የጉስቁልና መንፈስ የምትበላውን እያየ የሚቀና ነው። ሁለት ቀን ጥሩ ጎመን በልተህ እንደሆነ በሶስተኛው ቀን ቁርጠጥ ይለቅብሃል። ይቀናል። ጎመን ለምን በላ ብሎ እኮ ነው። ቆንጆ ስጋ ከበላህማ በቃ ነፍቶ ነፍቶ ነው የሚለቅ። ከበሩ ያሳክልሃል። ምቀኛ ነው። ይህ የዘመኑ መንፈስ ነው። እየሰማችሁ ነው? ሌላው በጣም አደገኛው የድሮ የክርስቲያኖች አገር የነበረች የሀገራችን ህዝቦች በጠቅላላው ማለቴ ነው፣ ሰይጣኑ ይቀናባቸዋል። የቀሩት እነሱ ብቻ ናቸው። ሌላው ማተቡ የለውም፣ ታሪኩ የለውም። ሌላው አህያ አህያ ክብረ በዓል የላትም። የአህያ በዓል እናድርግ፣ የአህያ ቀን፣ የድመት ቀን፣ የውሻ ቀን፣ የሰይጣን ቀን እያለ ያከብራል። ታሪክ የለውም። አያችሁ፣ የሚያከብረው ታሪክ የለውም። ለሰይጣንንም ቀን አበጁለት እና ሃሎዊን አሉት። ሃሎዊን ቀን አበሻው አንደኛ ነው። ቀንድ አበጅቶ ምን ብሎ እዚህ አሜሪካ ልጆቹን ቀንድ ከረቤል አስጨብቶ ሰይጣንን ቀን ያከብራል። ይሄ የዘመኑ መንፈስ ነው። ግልብጥብጥብጥብጥ ማለት ነው። ታሪክ ታሪክ ሲጠፋ እኮ ነው እነ ጴጥሮስ የእነ ጳውሎስ ቀን ሲጠፋባቸው የውሻ ቀን ያከብራሉ፣ የድመት ቀን ያከብራሉ፣ የአይጥ ቀን ያከብራሉ። ደግሞ ከዚህ ቆይተው እንግዲህ ያንበጣ የምናምን ቀን ያከብራሉ። መለም አይታወቀም። ያ ቀን አለ የውሃ ቀን አለ የሰው ቀን ግን ላይ የለም። ወገበን ይላል። የቅዱሳን ቀን ያማቸዋል፣ የጻድቃን ቀን ያማቸዋል። አይስማማቸው። ልጆች እያሉ ለድመት የሚያወርሱ አሉ። ነጮቹ እንደዚህ ናቸው። ለውሻ የሚያወርሱ አሉ። እንዴ እኔ አያቅፉኝም፣ እኔ አይስሙኝም። ውሻ ይሰዋሉ፣ አንተን አይስሙም። አንተ አንተና ይስሙ የስላሴ ፍጡር ነህ አንተ አይፈልጉም። የዘመኑ መንፈስ ክፉ የመሆኑ ጠባይ አንተ ላይ ሆኖ ሌላውን ማየት መቻሉ ነው። ይህንን በሁለት መንገድ እናየዋለን። በመጀመሪያ ደረጃ አንተ ላይ ያለው ያንተ ምቀኛ ነው፣ የማ ምቀኛ ነው፣ የራስ ምቀኛ ነው። በሁለተኛ ደረጃ ወደ ሌላ ሳይ ደግሞ ለሌላው ምቀኛ ይሆናል። ሳታቀው ነው የሚመቀኘው። ወይ ጉድ እኔ ትላንት ስደክም ስደክም ኖሬ ይሄ ሰውዬ በአቋራጭ ሶስት አራት ጫማ አድርጓል ይላል። ትቀበሯዋል ሀሳቡን ጫማ ነው የምታየው። አንዳንዴ እኔንም ሹፍ ሹዙን ይሉኛል። ሹፍ ተመልከት። እንግዲህ አሁን ጫማ የሚያይ ነው ይሄ ተራቁሳቁስ ነው። እንግዲህ ምንድ ውስጥ ሰውየውን ሲመቀኘው የኖረ መንፈስ ስለሆነ ምቀኝነቱን ሳያቀው ወደ ውጭ ይገልጠዋል። በዚህ ጊዜ ደግሞ ሶስት ስራ ይሰራል። አንደኛ የሰውየውን አእምሮና ሕሊና ክፉ ስላደረገው በረከት አይመጣለትም። እየገባችሁ ነው። ሁለተኛ ለሌላው የሚያስበው በጎ ስላልሆነ ጊዜውና የጽድቅ መንፈስ ለሱ አያስብለትም። በሶስተኛ ደረጃ ለሌላው ላይ ያለ መንፈስ ቅዱስ ይሄኛውን ሰው አያገዘውም። ክፉ ነው የሚያስበው። ሌላ ላይ ያለው የበረከት የእምነት ኃይል ይሄኛውን ሰው አያግዘውም። ክፉ እያሰበ ስለሆነ እዛ ሆኖ የእግዚአብሔር መንፈስ ያየዋል። ከዛ በኋላ ያንን ክፉ መንፈስ በአይኑም ሁን፣ በእሊናውም ሁን፣ በአእምሮም ሁን ይልክበታል። ሲልክበት እዛ የሄደና የዛኛውን ሰው ህይወት እንቅፋት ይሆናል። በፈቃደኝነት ሌላው ደግሞ በፈቃደኝነት ተንኮልን በፈቃደኝነት ለመትትበት ላፍዘው፣ ላደንግዘው ብሎ ጠንቋይ ጋር መሄድ፣ አስማተኞች ጋር መሄድ፣ ገንዘብ ከፍሎ አውጥቶ ምን ብሎ አፍዝልኝ፣ እሰርልኝ፣ አደንግዝልኝ ብሎ ይልካል። ከዛ በኋላ ይገባባችኋል። በዚህ ሂደት ውስጥ ያለው ችግር ደግሞ ይሄን ተንኮል ፈጽሞ ልጅ ይወልዳል። ሚስጥሩ እንደተጠበቀ ነው። ጎድቶታል። ከሀገር አባሮታል። ነቅሎታል። እግሩን አሳስሮታል። ቤተሰቡን እንዲበትን የጠብ መንፈስ ልኮበታል። ተጣልቷል። ተለያይቷል። ግን ግን የዚህ አዝመራ ሰውየው ሕይወት ውስጥ አለ። ለዚህ ልጅ ልክ በዚህ ጊዜ ይወልዳል። በዚህ ጊዜ የሚወልደው ልጅ ምን ሊሆን ይችላል? ገላትያ ምዕራፍ ስድስት ቁጥር ሰባት ላይ ሰው የዘራውን መልሶ ያንኑ ያጭዳል። ምን አለ? ሰው የዘራውን መልሶ ያጭዳል። ልጁ ምንም የሚያውቀው ነገር የለም። ከማፀን ጀምሮ የክፋት መንፈስ ያሳድገዋል። የክፋት መንፈስ ይይዘዋል። የምቀኞች መንፈስ ይይዘዋል ያ የተመተተበትም ሰውዬ ላይ። ተመትቶበታል፣ መተት ገብቶበታል፣ አደለም? እሱም ጋር የሚወለደው በፉክፉ ጊዜ በመተት ጊዜ ስለሆነ እዛም የሚጸነሰው የዚህኛው ክፉ መንፈስ ሰውዬ ባህሪ እና ጠባይ እዛኛውም ልጅ ጋር ሄደ። ከዚህ በኋላ አስቦ ለቤተሰቡ ለእናቱ፣ ለአባቱ የሚረዳ አይደለም። እንደውም ጭራሽ የእናትና አባት ጡረተኛ ይሆናል ጭራሽ ወልዶ አሳድጎ አስተምሮ መጦር የዘመናችን ትልቁ ክስተት ነው። እግዚአብሔር ምሕረቱን ያብዛልን።